በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማቴዎስ ወንጌል ምዕራፍ 22 ጌታችን ኢየሱስ ዳግመኛ መልሶ በምሳሌ ነገራቸው እንዲህም አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ለሰርጉም የታደሙትን ይጠሯቸው ዘንድ አገልጋዮቹን ላከ፣ ሊመጡም አልወደዱም። ዳግመኛም ሌሎችን አገልጋዮችን እንዲህ ብሎ ላከ፣ የታደሙትን እንዲህ በሏቸው፣ እነሆ ድግሴን አዘጋጀቻለሁ፣ ኮርማዎች እና የሰቡ ከብቶች ታርደዋል፣ ሁሉም ተዘጋጅቷል ወደ ሰርጉ ኑ። እነርሱ ግን ቸል ብለው ሄዱ ወደ እርሻው የሄደ አለ፣ ወደ ንግዱም ይሄደ አለ። የቀሩትም አገልጋዮቹን ይዘው ሰደቧቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። ከዚህም በኋላ አገልጋዮቹን እንዲህ አላቸው፣ ሰርጌስ ተዘጋጅቷል፣ ነገር ግን ለአደምናቸው አልተገባቸውም። እንግዲህ ወደ ሜዳዎችና ወደ አደባባይ ሂዱና ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚያ አገልጋዮችም ወደ መንገዶች ወጥተው ያገኙትን ሁሉ ክፉዎችንም፣ በጎዎችንም ሰበሰቡ። የሰርጉም ቤት በተጋባዦች ሞላ። ንጉሡም ተጋባዦቹን ሊያይ በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አገኘ። ወዳጅ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባህ አለው። ያም ሰው ምላሽ ሰጠ። ከዚህም በኋላ ንጉሡ አገልጋዮቹን እጁንና እግሩን አስረው በውጭ ወዳለ ጨለማ የጡሉት ዘንድ አዘዘ። በዚያም ልቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ከዚህም በኋላ ፈሪሳውያን ሄዱ ባነጋገሩ የሚያጠምዱት ዘንድ ተማከሩ። ደቀ መዛሙርቶቻቸውንም ከሄሮድስ ቤተሰቦች ጋር ወደርሱ ላኩ። እነርሱም እንዲህ አሉት፣ መምህር ሆይ አንተ እውነተኛ እንደሆንክ የእግዚአብሔርንም መንገድ በእውነት እንደምታስተምር እናውቃለን። ማንንም አትፈራም፣ የሰውንም ፊት አይታ አታደላም። እንግዲህ የሚገባውን ንገረን፣ ምን ትላለህ? ለቄሣር ግብር መስጠት ይገባልን ወይስ አይገባም አሉት። ጌታችን ኢየሱስም ክፋታቸውን አወቀባቸውና እናንተ ግብዞች፣ ለምን ትፈትኑኛላችሁ? የግብሩን ገንዘብ አሳዩኝ አላቸው። ገንዘቡንም አመጡለት። ጌታችን ኢየሱስም ይህ መልኩ ጽፈቱ የማን ነው አላቸው። እነርሱም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ አላቸው። ይህንም ሰምተው አደነቁ፣ ትተውትም ሄዱ። በዚያችም ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ መጡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ ልጅ ሳይወልድ የሞተ ሰው ቢኖር ወንድሙ ሚስቱን አግብቶ ለወንድሙ ዘር ተካለት ብሏል። እንግዲህ ሰባት ወንድማማቾች በእኛ ዘንድ ነበሩ ታላቁ ሚስት አገባና ልጅ ሳይወልድ ሞተ፣ ለወንድሙ ሚስቱን ተወ። እንዲሁ ደግሞ ሁለተኛው ሦስተኛውም እስከ ሰባተኛው ድረስ ከሁሉም በኋላ ያቺ ሴት ሞተች። እንግዲህ ሙታን በሚነሱበት ጊዜ ከሰባቱ ለማንኛው ሚስት ትሆናለች? ሁሉም አግብተዋት ነበርና። ጌታችን ኢየሱስን መልሶ እንዲህ አላቸው መጽሐፍትንና የእግዚአብሔርን ኃይል ባለማወቅ ትስታላችሁ ነው። ሙታንስ በሚነሡበት ጊዜ በሰማያት እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ አያገቡም አይጋቡም። ስለ ሙታን መነሣት ግን ከእግዚአብሔር ዘንድ ለእናንተ እንዲህ ተብሎ የተነገረውን አላነበባችሁም? እኔ እግዚአብሔር የአብርሃም አምላክ የይስሐቅም አምላክ የያይቆብ አምላክ ነኝ። እንግዲህ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ሕዝቡም ሰምተው ትምህርቱን አደነቁ። ፈሪሳውያንም ሰዱቃውያንን ምላሽ እንዳሳጣቸው በሰሙ ጊዜ በአንድነቱ ወደ እርሱ ተሰበሰቡ። ከመካከላቸውም አንድ ሕግ አዋቂ ሊፈትነው ጠየቀው። መምህር ወይ ከኦሪት ማንኛ የቱ ትእዛዝ ትበልጣለች? አለው። ጌታችን ኢየሱስም እንዲህ አለው፤ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው። ታላቂቱና የመጀመሪያ የቱ ትእዛዝ ይች ናት። የምትመስላት ሁለተኛ የቱም ባልንጀራን እንደ ራሱ ውደድ የምትለው ናት። ኦሪትና ነቢያት ሁሉ በእነዚህ በሁለቱ ትእዛዛት ጸንተዋል። ፈሪሳውያንም ተሰብስበው ሳሉ ጌታችን ኢየሱስ እንዲህ ብሎ ጠየቃቸው፣ ስለ ክርስቶስ ምን ትላላችሁ? የማን ልጅ ነው? እነርሱም የዳዊት ልጅ ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እንግዲህ እርሱ ራሱ ዳዊት በመንፈስ ቅዱስ እንዴት እንዲህ አለ፣ ጌታ ጌታዬን፣ ጠላቶችን ከእግር በታች እስካደርጋቸው ድረስ በቀኝ ተቀመጥ አለው። እርሱ ዳዊት ጌታዬ ያለው እንግዲህ እንዴት ልጁ ይሆነዋል? አንድም ቃልስ እንኳ ሊመልስለት የቻለ የለም። ከዚያች ቀን ጀምሮ ማንም ሊጠይቀው አልደፈረም። የማቴዎስ ወንጌል ምዕራፍ 23 ከዚህም በኋላ ጌታችን ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያስተማሯችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እንደሚሠሩት አታድርጉ፣ የሚያስተምሩትን አይሠሩትምና። ትልቅና ከባድ ሸክም አስረው ሰውን በጫንቀው ላይ ያሸክሙታል እነርሱ ግን በጣታቸው ውስጥ እንኳን ሊነኩት አይወዱም። የሚሠሩትን ሥራቸውን ሁሉ ለሰው ሊታዩ ይሰሩታልና፣ አሸንክታባቸውን ይዘረጋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። በማዕድ ጊዜ በክብር ስፍራ፣ በምኵራብም በፊተኛው ወንበር መቀመጥን ይወዳሉ። በገበያም ሰዎች እጅ እንዲነሷቸውና መምህር ሆይ እንዲሏቸው ይወዳሉ። እናንተስ መምህራን ተብላችሁ አትጠሩ፣ መምህራችሁ አንድ ነውና፣ እናንተስ ሁላችሁ ወንድማማቾች ናችሁ። የሰማዩ አባታችሁ አንድ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና በምድር ላይ ሊቃውን ተብላችሁ አትጠሩ። ነገር ግን ከእናንተ የሚበልጠው አገልጋይ ይሆናችሁ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱንም ዝቅ የሚያደርግ ሁሉ ይከብራልና። እናንተ ግብዞች ጻፎችና ፈሪሳውያን ጸሎታችሁን በማብዛት ምክንያት የመበለቶችን ገንዘብ ስለምትበሉ ወዮላችሁ። ስለዚህ ጽኑ ፍርድን ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተም አትገቡ የሚገቡትንም ከመግባት ተከለክሏቸዋላችሁ። እናንተ ግብዞች ጻፎችና ፈሪሳውያን አንድን ሰው ለማሳመን ባሕሩንና የብሱን ስለምትዞሩ ወዮላችሁ። ካመነም በኋላ ከእናንተ ይልቅ ሁለት እጥፍ የገሃነም ልጅ ታደርጉታላችሁ። በቤተ መቅደስ የሚምል ኃጢአት የለበትም፣ በቤተ መቅደስ ወርቅ የሚምል ግን ይበድላል የምትሉ ዕውራን መሪዎች እናንተ ጻፎችና ፈሪሳውያን ወዮላችሁ። እናንተ ደንቆሮዎችና ዕውሮች የትኛው ይበልጣል ወርቁ ነውን ወይስ ወርቁን የሚቀድሰው ቤተ መቅደስ? ደግማችሁም በመሠዊያው የሚምል አይበድልም፣ በላዩ ባለው በመሥዋዕቱ የሚምል ግን ይበድላል ትላላችሁ። እናንተ ሰነፎችና ዕውራን የትኛው ይበልጣል መሥዋዕቱ ነውን ወይስ መሥዋዕቱን የሚቀድሰው መሠዊያው? በመሠዊያው የሚምል በእርሱ ይምላል በእርሱ ላይም ባለው ሁሉ ይምላል። በቤተ መቅደስም የሚምል በእርሱና በውስጡ በሚኖረው ሁሉ ይምላል። በሰማይ የሚምልም በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች፣ ጻፎችና ፈሪሳውያን ከአዝሙድና ከእንስላል ስላል ከከሙንም አስራትን ስለምታወጡ በኦሪት ያለውንም ታላቁን ትእዛዝ ፍርድንና መጽዋትን ታማኝነትንም ስለምትተው ወዩላቸው። ይህን ልታደርጉ ያንንም ላትተው ይገባ ነበር። እናንተ ዕውራን መሪዎች ትንኝን የምታጠሩ ግመልንም የምትወጡ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያንና ስስትን ተሞልቶ ሳለ የጽዋውንና የወጭቱን ውጭ ስለምታጥቡ ወዮላችሁ። አንተ ዕውር ፈሪሳዊ ውጭው ንጹሕ ይሆን ዘንድ አስቀድመህ የጽዋውንና የወጭቱን ውስጡ ነጠበው። በውጫቸው አእምሮ የሚታዩ በውስጣቸው ግን የሙታን አጥንትን እና ርኩሰትን ሁሉ የተመሉ የተለሰኑ መቃብሮችን የምትመስሉ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ። እንዲሁም እናንተም በውጭ ለሰው ጻድቃን ትመስላላችሁ፣ በውስጣችሁ ግን አመፅንና ግብዝነትን ቅሚያንም የተሞላችሁ ናችሁ። የነቢያትን መቃብር የምትሠሩ የጻድቃንንም መቃብር የምታስጌጡ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ! በአባቶቻችን ዘመን ኖረን ቢሆን በነቢያት ደም ከእነርሱ ጋር ባልተባበርንም ነበር ትላላችሁ። እነሆ የነቢያት ገዳዮች ልጆች እንደሆናችሁ እናንተ ራሳችሁ ትመሰክራላችሁ። እናንተም የአባቶቻችሁን መስፈሪያ ሙሉ። እናንተ ባቦች የፉኝት ልጆች ከገሃነም ፍርድ እንድታመልጡ እንዴት ትችላላችሁ? ስለዚህ እነሆ እኔ ነቢያትንና ጠቢባንን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ተሰቅላላችሁ፣ ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዷቸዋላችሁ። ከጻድቁ ካቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቃን ሁሉ ደም በእናንተ ላይ ይደርስ ዘንድ እውነት እላችኋለሁ ይህ ሁሉ በዚች ትውልድ ይደርስባታል ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትደበድብ ዶሮ ጫጩቶቿን በክንፎቿ ውስጥ እንደምትሰበስብ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 ጦርነትን የጦርነትን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈርም፣ የምድር መናወጥም ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ። እርስ በርሳቸውን አሳልፈው ይሰጣጣሉ። እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ። ብዙዎችንም ያስታሉ። ከዓመፅን ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል። እንግዲህ በነቢዩ በዳንኤል የተባለውን። የመፍረሱን የርኩሰት ምልክት በተቀደሰ ቦታ በተቀደሰ ቦታ አቆሞ ባያችሁት ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነት ያለን በቤት ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዳ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖችስ ስ ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ በዚህ አለ ወይም በዚህ አለ የሚላችሁ ሰው ቢኖር አትምኑ። ሐሰተኞች መሢሖችና ሐሰተኞች ነቢያት ይነሳሉና ቢቻላቸው ውስጥ የተመረጡትን እንኳ ለማሳት ታላላቅ ታምራትንና ድንቅ ሥራን ይሠራሉ። እነሆ አስቀድም የነገርኋችሁ። እነሆ በምድረ በዳ አለ ቢሏችሁ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 በማታስቡበት ሰዓት ይመጣልና። እንግዲህ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ብልህ አገልጋይ ማን ነው? ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው ያ አገልጋይ ብፁ ነው። እውነት እላችኋለሁ በገንዘቡ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ ጌታዬ ከመምጣት ይዘገያል ብሎ በልቡ ቢያስብ፣ ባልንጀሮቹን አገልጋዮች ቢደበድብ፣ ከሰካሮች ጋርም ቢበላና ቢጠጣ የዚያ አገልጋይ ጌታው ባልጠረጠረው ዕለት እና ባላወቀው ሰዓት ይመጣል ከመካከሉም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያም ልቅሶና ጥርስ ማፋጨት ይሆናል። ምዕራፍ 25 ይቀጥላል። ረድኤተ እግዚአብሔር አይለየን።